በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምንዋላችሁ አላችሁ? እንደምን ለይሳ አደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማነተዋ ትንጽ የተነጽሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው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 ሐዋርያቱ ለምንድን ይጾሙት እኛ ስለምንድን ነው የምንጾም፣ የሚለውን ከመመለከታችን አስቀድሞ ጾም ማለት ምን ማለት ነው የሚለውን ከብዙ በጥቂቱ አጠራ አድርገን መመልከት ያስፈልጋልና ይህን እንመለከታለን። እንግዲህ ጾም ማለት ምን ማለት ነው ስንል ጾም ማለት ከእህልና ከውኃ እንዲሁም ደግሞ ከስጋ ፈቃድ ጾሙ እስኪፈጸም ድረስ መተው ወይም ደግሞ መከልከል ማለት ነው። ጾም ማለት በጾም ወቅት ስጋ ምግቦችንም ሆነ ወተትን፣ ቅቤን የመሳሰሉትን የምግብና የመጠጥ አይነቶችን መለወጥ ብቻ ሳይሆን የምንወደውን ሥጋ ፍላጎት ስለ እግዚአብሔር ብለን መተው ነው። ራስን መግዛት በክርስቲያናዊ ሕይወት ውስጥ ትልቅ ዋጋ እንዳለው ሁሉ አንድ ሰው የሥጋ ፍላጎቱን ወይም ደግሞ የዓለም ምኞቱን ትቶ እግዚአብሔርን እያሰበ የሚጾም ከሆነ ጾሙ በፈጣሪ ዘንድ ተቀባይነት አለው ማለት ነው። አለበለዚያ ግን ሰው ስለ ጾመ ብቻ የሚጾም ከሆነ እንዲሁም ደግሞ ቤተ ክርስቲያናችን ስለ አወጀችልን ብቻ የሚጾም ከሆነ እጭ ይሄ ጾም መጣ ደግሞ እያለ የሚጾም ከሆነ ጾሞ በፈጣሪ ዘንድ ተቀባይነት የለውም፣ ድካም ብቻ ይሆንበታል ማለት ነው። ስለዚህ ጾም ለእግዚአብሔር ያለንን ታዛዥነት የምንገልጽበት የፍቅር መግለጫችን ነውና ይህንን ጾም እግዚአብሔርን እያስብን የዓለም ምኞታችንን የሥጋ ፍላጎታችንን ትተን እግዚአብሔርን እያስብን የምንጾም ከሆነ ጾማችን ተቀባይነት አለው ማለት ነው። ስለዚህ ይህንን ጾመ ሐዋርያትን ስንጾም ሁለመናችን ሊጾም ይገባል። መላ ሕዋሳቶቻችን ሊጾም ይገባል። ይህስ ደግሞ እንደምንድን ነው ካልን ለምሳሌ ዓይናችን ሊጾም ያስፈልጋል። ከምን ካልን ደግሞ ክፉ ነገርን ከማየት። ጆሮአችን ሊጾም ያስፈልጋል። ከምን ካልን ደግሞ ክፉ ነገርን ከመስማት፣ ሰውን ከማማጥ አፋችን ሊጾም ያስፈልጋል ከምን ካልን ደግሞ ሰውን ከመሳደብም ሆነ ክፉ ነገርን ከማውራት። እጃችን ሊጾም ያስፈልጋል ከምን ካልን ደግሞ ከመስረቅም ሆነ ሰውን ከመደብደብ። እግራችንም ሊጾም ያስፈልጋል ከምን ካልን ደግሞ ከኃጢአት ቦታዎች ከመሄድ፣ ለምሳሌ ከጭፈራ ቤት ከዳንኪራ ቤቶች ከመሄድ። አዎ፣ እግራችን ሊጾም ያስፈልጋል። መላ ሕዋሳቶቻችን ሊጾም ይገባል እንጂ በሆዳችን ብቻ የጾምን፣ አዎ፣ ከእህልና ከውሃ ብቻ መታቀብ ጾም ሊያስብሎ አይችልም። በአንድ አንደበታችን እየተሳደብን ክፉ ነገርን የሰራን ኃጢአትን እየሰራን በሆዳችን ብቻ ብንጾም፣ አዎ ይህም ድካም ብቻ ይሆንብናል ማለት ነው። ስለዚህ ድካም ብቻ እንዳይሆንብን በመላው ሕዋሳቶቻችን ልንጾም ያስፈልጋል ማለት ነው። ወገኖች ይህንን ጾመ ሐዋርያትን ወይም የሰኔ ጾምን ሁላችንም በተሰበረ ልብ ሆነን ልንጾም፣ ልንጸልይ ያስፈልጋል። እንግዲህ ይህንን ከተመለከትን ጾመ ሐዋርያትን ሐዋርያቱ ስለምን ጾሙት፣ እኛ ስለ ምንድን ነው የምንጾም የሚለውን ልናውቅ ያስፈልጋልና ይህንን ደግሞ እንመለከታለን። እንግዲህ በየዓመቱ በዕለተ ሰኞ የሚጀምሩ ሦስት አጾማት አሉ። ከእነዚህ ከሦስቱ አጾማት መካከል አንዱ ጾመ ሐዋርያት ነው። እነዚህ አጾማት አብይ ጾም፣ ጾመ ሐዋርያትና ጾመ ነነዌ ናቸው። እነዚህ ሦስቱ አጾማት ምንጊዜም ቅበላቸው እስከ ዕለተ እሁድ ነው የሚገቡት ወይም ደግሞ የሚጀምሩት ሰኞ ቀን ነው። በየትኛውም ዓመት ላይ ይህንን ዕለት አይለቁም። ምናልባት የሚገቡበት ቀን ቁጥሩ ከፍና ዝቅ ሊል ይችል ይሆናል። ነገር ግን ዕለቱ ዕለተ ሰኞ ነው፣ በየትኛውም ዓመት ላይ ቢውሉ ማለት ነው። ጾመ ሐዋርያት ቤተ ክርስቲያናችን ዕድሜያቸው ለጾም የደረሱ ምዕመናን በሙሉ እንዲጾሟቸው ካወጀቻቸው ሰባት የአዋጅ አጾማት መካከል አንዱ ነው። ከዚህም በተጨማሪ በደንብ ልናውቅ የሚገባው ነገር በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ አንድ በት ቀን የተቀጠረለት ትንቢት የተነገረለትና ምሳሌ የተመሰለለት ጾም በመሆኑ ይህ ጾመ ሐዋርያት ከሌሎቹ አጾማት እንደውም ለየት ያደርገዋል ማለት ነው። ልብ በሉ። እንደውም የቄስ ጾም ነው እሱ። እኔ አልጾምም እያልን ወደኋላ የምንል ሌሎችም እንዳይጾሙ የምናደርግ ሰዎች ቆም ብለን ልናስብ ያስፈልጋል። ይህ ጾም እንደውም ከሌሎቹ አጾማትም ለየት የሚያደርገው ነገር አለ። በምን ካልን ደግሞ በራሱ በጌታችን አንደበት ቀን የተቀጠረለት ትንቢት የተነገረለትና ምሳሌ የተመሰለለት ጾም በመሆኑ ማለት ነው። ጌታችን መድኃኒታችን የሱስ ክርስቶስ ስለዚህ ጾም ትንቢት በመናገር ምሳሌ በመመሰል ሰፊ ትምህርት ሰጥቷል። ሰፊ ትምህርት የሰጠው የቱ ጋ ነው? መቼ ነው? ስንል ደግሞ ይህንን ሰፊ ትምህርት የሰጠው ፈሪሳውያን ወደ እርሱ ቀርበው ጥያቄ በጠይቁት ጊዜ ነበረ። ምን የሚል ጥያቄ ጠይቁት ካለን ደግሞ ደቀ መዛሙርት የማይጾሙት ስለምንድን ነው ብለው ጥያቄን ጠይቀውት ነበረ። ታዲያ እርሱም ይህንን ጥያቄያቸውን ሲመልስላቸው እንዲህ ብሏቸው ነበረ፣ ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜ ይጾማሉ ብሎ ስለዚህ ስለ ጾመ ሐዋርያት አስቀድሞ ተናግረዋል ማለት ነው። የማቴዎስ ወንጌል ምዕራፍ 9 ቁጥር 14 እስከ 17 ያለውን ሙሉን ስትመለከቱ ስለ ጾመ ሐዋርያት የሚናገር ቃል ነው ማለት ነው። ልብ በሉ። እዚህ መጽሐፍ ቅዱስ ክፍል ላይ የጌታችን መልስ ውስጥ ነገር ግን ሙሽራው ከእነርሱ የሚወሰድበት ወራት ይመጣል፣ በዚያ ጊዜ ይጾማሉ የሚል ስለ ጾመ ሐዋርያት የተነገረ የትንቢት ቃል እናገኛለን። ይህ አምላካዊ ቃል ጾሙ ስለሚጀምርበት ወራት ቀጠሮ ይሰጣል። ያም ጊዜ ደግሞ ሙሽራው ከእነርሱ ከተወሰደ በኋላ ያለው ጊዜ ነው። ያ ጊዜ ደግሞ ሙሽራው ከተወሰደ በኋላ ማለት ደግሞ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ማለት ነው። በቤተ ክርስቲያን ጾመ ሐዋርያት ከእርገት በኋላ የሚጀምረው በዚህ አምላካዊ ቃለ ምክንያት ነው። ይህም ታዲያ ቤተ ክርስቲያን ምን ያህል መጽሐፍ ቅዱሳዊ መሠረት ያላት መሆኗን የሚያሳይ ነው። ለዚህ ነው ቅድስት ቤተ ክርስቲያናችን በዓለ እርገትን ካከበርን በአስረኛው ቀን በዓል ጳራቅሊጦስን እናከብራለን። በዓለ ጳራቅሊጦስን ባከበርን በማግስቱ ደግሞ ጾመ ሐዋርያት ይጀመራል ማለት ነው። ወይም ደግሞ በዓለ ፋሲካን ባከበርን በአምሳኛው ቀን በዓለ ጳራቅሊጦስን እናከብራለን። በዓለ ጳራቅሊጦስን ባከበርን በነጋታው ደግሞ ይህንን ጾመ ሐዋርያትን እንጾማለን ማለት ነው። ልብ በሉ። ሐዋርያት ቀድመው አው በዓለ እርገትን ካከበርን እስከ በዓለ ጳራቅሊጦስ ያሉ አስር ቀናትን ሐዋርያቱ ቀድመው ጾማታ ልጅችንም አስር ቀናት ማለት ነው። ቅዱሳት የቤተ ክርስቲያናችን መጽሐፍት እንደሚያስረዱን ቅዱሳን ሐዋርያት ከጌታችን እርገት እስከ ሃምሳኛው ቀን ቅድመ ጰራቅሊጦስ ማለት ነው፣ ለአስር ቀናት ድረስ በጾምና በጸሎት ቆይተዋል። እነዚህንም አስር ቀናት የጾሙት ጌታችን መድኃኒታችን የሱስ ክርስቶስ በዚህ ምድር ላይ እያለ አዎ የዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ወላጆች እንደሌላቸው ልጆች አልተዋቸውም ብሎ የሰጣቸውን ተስፋ እየተጠባበቁ ነበረ። ይህንን ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስን ለመቀበል ራሳቸውን አዘጋጅቶበታል። ዛሬም ታዲያ ቅድስት ቤተ ክርስቲያናችን ያቺን ጾም አዎ አብነት አድርጋ ካህናት ክህነት ከመቀበላቸው በፊት አዳዲስ ተጠማቂዎችም ደግሞ ከጥምቀት በፊት እንዲሁም ደግሞ ክርስቲያኖች ሁሉ ቅዱስ ሥጋውንና ክቡር ደምን ከመቀበላቸው በፊት የሚጾሙት ይህንን ጾም አብነት አድርገው ነው። ሐዋርያት አዎ መንፈስ ቅዱስን ከመቀበላቸው በፊት ጌታችን ካደረገ በኋላ መንፈስ ቅዱስን እስከሚቀበሉበት እስከ አስረኛው እስከ በዓለ ጰራቅሊጦስ ድረስ ያሉትን አስር ቀናት በጾም በጸሎት ራሳቸውን መንፈስ ቅዱስን ለመቀበል ያዘጋጁበት ጾም ስለሆነ፣ አሁንም ቅድስት ቤተ ክርስቲያናችን ያንን አብነት አድርጋ አዎ ካህናት ክህነት ከመቀበላቸው በፊት አዳዲስ ተጠማቂው ጥምቀት ከመጠመቃቸው በፊት እንዲሁም ደግሞ ሁሉም ምእመን ቅዱስ ሥጋውን ክቡር ደሙን ከመቀበሉ በፊት ጾምን እንዲጾሙ ታደርጋለች ማለት ነው። የመንፈስ ቅዱስን ጸጋ ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋለና ማለት ነው። ልብ በሉ ታዲያ በዓለ ዕርገትን ካከበርን በአስረኛው ቀን በዓለ ጰራቅሊጦስን እናክብራለን ብለናል። ከሞት ከተነሳ ባረባኛው ቀን ወደ ሰማይ አድርጓል። ካረገ በኋላ ደግሞ በኢየሩሳሌም ከተማ ቆዩ ካላቸው በኋላ በአስረኛው ቀን መንፈስ ቅዱስን ልኮላቸዋል። መንፈስ ቅዱስን ከተቀበሉ በኋላ ደግሞ የአገልግሎታቸው መጀመሪያ ያደረጉት ሐዋርያቱ ይህንን ታላቅ ጾም መጾም ነው። ይህ ጾም ደግሞ አስቀድሞ በጌታችን አንደበት ትንቢት የተነገረለት ቀን የተቀጠረለት፣ ምሳሌ የተመሰለለት ታላቅ ጾም ነው። ልክ እንደተመሰለለት ትንቢት እንደተነገረለት ሁሉ ሐዋርያቱም ደግሞ መንፈስ ቅዱስን ከተቀበሉ በኋላ የመጀመሪያቸው ስራ ያደረጉት ይህንን ጾም መጾም ነው። ልብ በሉ ይህንን ጾም የጾሙት ታዲያ ለሁለት ዓላማ ነው። ለምንድን ነው ስንል የመጀመሪያው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ነው። ሁለተኛው ደግሞ በዓለሙ ሁሉ ዞረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህ ይህንን ጾም ሲጾሙ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስን አብነት አድርገው ነው እንጂ ዝም ብለው አይደለም የጾሙት። ጌታችን መድኃኒታችን ኢየሱስ ክርስቶስ የቱ ጋር ነው እንዲህ አይነት ጾም ጾሞ ለሐዋርያቱ አብነት የሆነ የሚለውን ስንመለከት፣ ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል ሳያድር ወደ ገዳመ ቆሮንጦስ ሄዶ በዚያ አርባ መዓልትና አርባ ሌሊት ጾሟል እርሱ አርባ መዓልትና አርባ ሌሊት የጾመው አዎ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ነው ልክ እንደዛ ሁሉ ደግሞ ሐዋርያቱም ጌታችንን አብነት አድርገው ኃይል የሆናቸው ዘንድ መንፈስ ቅዱስ በበዓለ ጰራቅሊጦስ ዕለት ከወረደላቸው በኋላ አዎ መንፈስ ቅዱስን ከተቀበሉ በኋላ ጾምን የሥራቸው ሁሉ መጀመሪያ አድርገዋል ማንን አብነት አድርገው ጌታችንን አብነት አድርገው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ ያለ የሚያደርጋቸው እያንዳንዲቷ ነገር ለእኛ አብነት ለመሆን ነው ለእኛ ለማስተማር ነውና እርሱ ያደረገውን ደግሞ ልክ እንደዚሁ እርሱን አብነት አድርገው ሐዋርያት አድርገዋል። እኛም ደግሞ ሐዋርያቱ ያደረጉትን አብነት አድርገን ይህን ጾም እንጾማለን ማለት ነው። በዚህም መሰረት የሐዋርያት ጾም የሚጀምረው ከጠራቅሊጦስ ማግስት በዕለተ ሰኞ ነው ማለት ነው። ልብ በሉ፣ ይህ ማለት በአለፋሲካን ባከበርን በሐምሳኛው ቀን በዓለ ጰራቅሊጦስ ይከበራል። ወይም ደግሞ በዓለ እርገትን ባከበርን በአስረኛው ቀን በዓለ ጰራቅሊጦስ ይከበራል። ሐዋርያቱ ታዲያ መንፈስ ቅዱስን ከተቀበሉ በኋላ የመጀመሪያ ሥራቸው ያደርጉ ጾም ነው ብለናል። ያንን ነው ቅድስት ቤተ ክርስቲያናችን ሥርዓት የሠራችልን። ዛሬም በአለፋሲካን ፋሲካን ባከበርን በሐምሳኛው ቀን በዓለ ጰራቅሊጦስን እናከብርና በማግስቱ ደግሞ ጾመ ሐዋርያት ይጀምራል። ጾመ ሐዋርያትን ሰኞ ቀን እንጀምራለን ማለት ነው። በዚህም መሠረት የዘንድሮ የ2017 ዓ.ም ጾመ ሐዋርያት የሚጀምረው ሰኞ ሰኔ ሁለት ነው። በዓለ ጰራቅሊጦስ ደግሞ ሰኔ አንድ በዕለተ እሁድ ይከበራል ማለት ነው። ሰኔ ሁለት ቀን ይገባል። ሐምሌ አምስት ቀን ይፈታል ማለት ነው። የዘንድሮ የሚፈታበት ቀን ተመሳሳይ ነው። ምናልባት የሚገባበት ቀን ቁጥሩ ከፍና ዝቅ ሊል ይችላል እንጂ የሚፈታው በየትኛውም ቀን ቢገባ የሚፈታው የሰኔ ጾም የሆነው ሐዋርያት ጾም ሐምሌ አምስት ቀን ነው። ሐምሌ አምስት ደግሞ ቅዱስ ጳውሎስና ቅዱስ ጴጥሮስ በሮማ አደባባይ ሰማዕትነትን የተቀበሉበት ዕለት ነው። ስለዚህ ቤተ ክርስቲያናችን ልጆቿ የሐዋርያትን በረከት ያገኙ ዘንድ ከሰባቱ የአዋጅ አጽዋማት መካከል አንዱ አድርጋ ሁሉም ምዕመናን እንዲጾሙ ይህንን ጾም የአዋጅ ጾም አድርጋ ደንግጋልናለች ማለት ነው። በዚህ በጾመ ሐዋርያት ታዲያ የሐዋርያት ክብራቸውና አገልግሎታቸው ይታሰባል፣ ይነገራል። ይህን ጾም እኛ ምእመናን የምንጾመው ታዲያ የሐዋርያትን በረከት ለመላበስ እነርሱ ድል ያደረጉትን ዓለም እኛም ድል እንድናደርገው አምላካችን እግዚአብሔርን ለመማፀን። በዚህ ጾም ታዲያ ሁሉን ትተው ጌታችንን መከተላቸውን ዓለምን ዞሮ ማስተማራቸውንና ስለ ስሙ መከራ ስቃይ መቀበላቸው ይዘከራል፣ ይታስባል ማለት ነው በዚህ በጾመ ሐዋርያት ልብ በሉ ታዲያ ይህንን ጾም ሐዋርያትን ደግሞ አንዳንድ ሰዎች የቄስ ጾም ነው እያሉ የማይጾሙ የሚያቃልሉ ሰዎች አሉ። በመሰረቱ ይህ ጾም ስለምን የቄስ ጾም ተባለ የሚለው ልናውቅ ያስፈልጋል። ዝም ተብሎ የቄስ ጾም አልተባለም። ይህ ቄስ ጾም ሲባል አሁን በዘመናችን ያሉ ካህናት አባቶቻችን ብቻ የሚጾሙ ጾም ነው ማለት አይደለም። የቄስ ጾም የተባለበት ምክንያት አዎ ሐዋርያቱ ቄሶች ስለነበሩ ነው ሐዋርያቱ ቄሶች ናቸው። ቄሶች የጾሙት ጾም ነው ለማለት ነው። ሐዋርያቱ የጾሙት ጾም ስለሆነ ማለት ነው እንጂ አሁን በዘመናችን ያሉ ቄሶች ብቻ የሚጾሙት ጾም ነው ማለት እንዳልሆነ ልናውቅ ያስፈልጋል። ይህ ጥያቄ ከብዙ ሰዎች ዘንድ የሚነሳ ጥያቄ ነው። ብዙ ምዕመናን የሰኔ ጾም አይጾሙም። ለመጾም የሚፈልጉትንም እንኳን ሰዎች የቄስ ጾም ነው እያሉ ሲነቅፉ ይታያሉ። ነገር ግን ይህ ጾም ከሰባቱ የአዋጃ ጾማት መካከል አንዱ ነው። ቅዱሳን ሐዋርያት ጌታችንን ምሳሌ አድርገው የጾሙ ጾም ነው። እኛም እነርሱን አርያ አድርገን ልንጾም የሚገባ ታላቅ የበረከት ጾም ነው። ዛሬ ዛሬ ግን ብዙ ሰዎች ትተውት ቀሳውስት ብቻ የሚጾምን ጾም ነው ይላሉ። ለራስ የከበደን ነገር በሌላው ላይ መጫን ተገቢ አይደለም። ወገኖቼ ካላወቁ ለማወቅ መማር ነው፣ ካወቁ ደግሞ ከማጥፋት መቆጠብ ተገቢ መሆኑን ዝንጋት የለብንም። እኛ ይህንን ጾም የምንጾመው የሐዋርያትን በረከት ለመላበስ እነርሱ ድል ያደርጉትን ዓለም ድል እንድናድርገው አምላካችን እግዚአብሔርን ለመማፀን ነው። እነርሱን አብነት አድርገን ነው ይህንን ታላቅ ጾም የምንጾመው። ይህ ጾምም ደግሞ እንደ እንግዳ አድራሽ እንደ ውሃ ፈሳሽ ወይም ደግሞ ዘመን አመጣሽ ጾም አይደለም። ቀድሞ በጌታችን አንደበት፣ አዎ ቀን የተቀጠረለት ምሳሌ የተመሰለለት ጾም ነው ብለናል እንጂ ዝም ተብሎ ብቻ የሆነ አመት ላይ ዘመን አመጣሽ የሆነ ጾም እንዳልሆነም ደግሞ ልናውቅ ያስፈልጋል። መጽሐፍ ቅዱሳዊ መሰረት ያለው እንደሆነ ማለት ነው። በመሰረቱ ግን ይህንን ከማለታችን በፊት የቄስ ነው የከለይ ነው ከማለታችን በፊት ስንቶቻችንን ሰባቱንም የአዋጃ ጾማት የምንጾመው ሁላችንም ቆም ብለን ራሳችንን ልናስብ ያስፈልጋል። አንዳንድ ሰዎች ለምንድን ነው ጾም ማትጾሙ ሲባል እኔ እኮ ይህንን ጾም አልጾምም እኔም የምጾመው ጾመነነዌንና ጾመ ፍልሰታ ነው ይላሉ። ለምን ሲባሉ ትንሽ ናታ፣ ጾመነነዌ ሶስት ቀናት፣ ጾመ ፍልሰታ አስራ ስድስት ቀናት፣ ስለዚህ እኔ እኮ እነዚህን ሁለቷን ብቻ ነው ምጾሙ እንጂ ሌሎችን አልጾሙ። ሌላው ለማን የታወጀው ለሁላችን አይደለም ቤተ ክርስቲያናችን እኮ እነዚህን ሁሉ ሰባቱን የአዋጅ አጾማት ያወጀችልን የደነገገችልን ወደ እግዚአብሔር እንድንቀርብ ከእግዚአብሔር ጋር እንድንታረቅ ምህረት ቸርነትን እንድናገኝ ጌታችንን ማረን ይቅር ብለን እንድናነባ እንድናለቅስ ነው እንድንጸድቅ ነው እንጂ ለሌላ ነገር አይደለም እኛ እንድንጎዳ አይደለም በእውነት ይህ ዘመናችን በተድላ ሳንጾም ሳንጸልይ ደስ ብሎን ዝም ብለን የምንኖርበት ዘመን ነው ወገኖች እስኪ ቆም ብላችሁ አስቡላችሁ ዘመናችን እኮ እንኳን ቤተክርስቲያናችን ጾም አውጃልን ቀርቶ ምንም አይነት ጾም ባይታወጅልን እንኳን ወደ ፈጣሪ ማረኝ ይቅር በለኝ እያለን ኃጢአታችንን በደላችንን ይቅር እንዲለን ምናነባበት ምናለክስበት ምህረቱን ፍቅሩን ይቅርታውን እንዲሰጠን ወደ ፈጣሪ የምናነባበት ወቅት ነው ዘመናችን። ምክንያቱም እንደና ነገር ሰምተን እናውቃለን። ምናልባት እኔና እናንተ ያለንበት ቦታ ጥቂት ሰላም ይኖር ይሆናል። ነገር ግን እኮ ወጥተው መግባት ያልቻሉ ብዙዎች፣ ከቤታቸው ወጥተው ወደ ቤታቸው መመለስ ያልቻሉበት ዘመን ነው ይህ ዘመን። የሰው ልጆች ደም እንደ ውሃ እየፈሰሰበት ያለበት ዘመን ነው ይህ ዘመን። ሕፃናት ልጆቻችን በየሜዳው እየተደፈሩ፣ ሕፃናት ልጆቻችን በየሜዳው እየተገደሉ ያሉበት ዘመን ነው ወገኖች፣ ይህ ዘመናችን ወንድም ወንድሞን የሚገልበት ዘመን ባልና ሚስት በፍቅር መኖር ያቃታቸው ዘመን ልጆች ለእናት ለአባቶቻቸው የማይታዙበት ዘመን ነው፣ የዘመናችን። ታዲያ በዚህ ክፉ ዘመን ላይ ቁጭ ብለን እንዴት ወደ ፈጣሪ መቅረብን እንጠላለን? እንዴት ወደ ፈጣሪ ለማልባት ለማንባት ለማልቀስ፣ ለመጾም፣ ለመጸለይ ምክንያት እንደረድራለን? የቄስ ነው ትልቅ ነው ትንሽ ነው እያለን እንዴት ጾም እናማረጣለን? ወገኖቼ በዚህ ዘመን ላይ ሆነን ማለት ነው ስለዚህ ሁላችንም ቆም ልናስብ ያስፈልጋል። ይህ ጾመ ሃይማኖታዊ ትርጉም ፈጣሪን መለመኛ ከኃጢአት ቁራኛ መላቀቂያ መሳሪያ ስለሆነ በጾም ወራት ለአእምሮት ወይም ደግሞ ለቅንጦት የሚበሉ ወይም ደግሞ ለመንፈሳዊ ኃይል ተቃራኒ የሆኑ የአልኮል መጠጦችና ስጋ፣ ቅቤ የመሳሰሉትን ነገሮች ሁሉ ማራቅ እንዳለብን ታዟል። ለስጋ ኃይል የሚሰጡ ለስጋ የሚጠቅሙ ነገሮችን ሁሉ መከልከል እንዳለብን በጾም ወራት ላይ ማለት ነው። ስጋይ ጉልበትን በጾም የማድከም ቅባት ካላቸው ምግቦች መከልከልም መጽሐፍ ቅዱሳዊ ማስረጃ አለው። ዝም ተብሎ አይደለም። ይህም ዘመን አመጣሽ የሆነ ነገር አይደለም። መጽሐፍ ቅዱሳዊ ማስረጃ አለው። ምንድነው? መጽሐፍ ቅዱሳዊ ማስረጃው ስንል መዝሙረኛው ልበ አምላክ ቅዱስ ዳዊት በመዝሙር 108 ቁጥር 24 ላይ እንዲህ ይላል፣ ጉልበቶቼ በጾም ደከሙ ይላል ይህ ማለትም ማለት ነው። እኛም ጉልበቶቻችንን ሁሉ ሰውነታችንን ሁሉ በጾም ማድከም እንዳለብን ሲነግርን ነው። ስጋይም ቅቤ ከማጣት የተነሳ ከሳ ይላል። ልብ በሉ። ለሰውነታችን ገንቢ የሆኑትን ቅቤን፣ ወተትን የመሳሰሉ ነገሮችን የትኛውንም ነገር ገንቢ የሆነውን ነገር ሁሉ መከልከል እንዳለብን ሲናገር ነው። ቅቤ ከማጣት የተነሳ ከሳ ይላል። ልብ በሉ። አንዳንድ ሰዎች በጾም ወቅት አሳ ይበላል አይበላም እያሉ ሲጨቃጭቁ እንመለከታለን። እንዲህ አይነት ጭቅጭቅ ውስጥ መግባት አልነበረብንም፣ ካስተዋልን። ምክንያቱም የጾም ዋነኛ መሠረታዊ ዓላማው ምንድን ነው ስንል ጉልበታችንን ማድከም፣ ፍቃደ ስጋችንን ለፈቃደ ነፍሳችን ማስገዛት፣ ለስጋችን የሚበጃትን ነገር ሁሉ መከልከል ነው። ስለዚህ የአሳ ስጋ ለስጋችን የሚጠቅም ከሆነ በጾም ወቅት ላይ እንዴት እንጠቀመዋለን? ሌሎችንም ነገሮችንም ማለት ነው። ስለዚህ ባጭሩ ለስጋችን የሚጠቅመንን ነገር ሁሉ ልንከለክል ያስፈልጋል። ዋናው ነገር ጾም እንጂ መብል ወደ እግዚአብሔር አያቀርበንም። ብንበላም የምናተርፈው ባንበላም የሚጎዳን ነገር የለም። ከአዳም ጀምሮ መብል ሲጥል እንጂ ሲያነሳ አላየንም። ጾሙን ከኃጢአት በመራቅ ለራስ ያሰብነው ለነዲያን በመስጠት ጾም ከጸሎት ጋር ሲሆን ጸጋን እንደ ሐዋርያቱ ያሰጣልና በጸሎት በመትጋት አዎ በስግደት ወደ እግዚአብሔር በፍጹም ልብ በመመለስ ለንጾም ያስፈልጋል ማለት ነው። ስለዚህ ይህንን ጾም ሁላችንም በተሰበረ ልብ ሆነን ለንጾም ያስፈልጋል። የከላይ ነው የከላይ ነው ሳንል ቅድስት ቤተ ክርስቲያናችን በክህነት ደረጃ ለይታ ይህ የምእመን ነው፣ ይህ የካህናት ነው፣ ይህ የጳጳሳት ነው እያለች የደነገገችልን ያወጀችልን አጽዋማት የሉም። የትኛውንም አጽዋማት ደግሞ ቤተክርስቲያናችን ስትደነግግልን መጽሐፍ ቅዱስን መነሻ አድርጋ ነው። ዘመን አመጣሽ አጽዋማት አይደሉም ወገኖቼ፣ መጽሐፍ ቅዱሳዊ መሰረትነት ያላቸው ናቸው። ስለዚህ ይህንን በሚገባው ቀን ልንጾም ልንጸልይ ያስፈልጋል። ወደ እግዚአብሔር ልንቀርብ ያስፈልጋል። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችንም ልናስተምር ያስፈልጋል። ምክንያቱም ብዙ ሰዎች ይጾማሉ፣ ስለምን እንደሚጾም አያውቁም። አንዳንዶችም ደግሞ የቄስ ነው ሲባሉ ሰምተው የቄስ ነው ብለው የማይጾሙም አሉ። የቄስ ነው አይደለም የሚለውን ለይተው ሊያውቁ ያስፈልጋል። ለምን እንደሚጾም አውቀው ሊጾም ያስፈልጋል። እና እኛ የተማርነው ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ይህ ደግሞ መንፈሳዊ ግዴታችን ነው። እኛ የተማርነውን አስምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብትወልና ስመክር ስናሰታ ማህተም በአንገቱ ላይ ካሰደጅበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባለ ደባ አልገባ ነበረ። ነገር ግን እኛ የተማርነውን ስለማናስምር ያወቅነውን ስለማናሳውቅ ብዙቶቻችንና ቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስምሮ ልናስምር ያስፈልጋል ማለት ነው። ይህ እንድናደርግ ደግሞ እርሱ አምላካችን መድኒታችን ኢየሱስ ክርስቶስ ሁላችንን ሚርዳ ነው። ምናልባት ደግሞ ዛሬ ገና ወደዚህ እነዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማር ነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራ አርጋችሁ የደውል ምልክቱን መጫን ይኖርባቸዋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ ያልኩት አይደለም። ይህንን ካደረጋችሁ ለትለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እና አስተምሮ ሰምታችሁሉ ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራ አርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳት ጠብቆ ያስተማረን የመከረን ይገሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስባት ለእግዚአብሔር ወለ ወላዲቱ ድንግል ወለመስቀሉ ክቡር ይቆየን።